መቀኛ አለ ብዙ መቀኛ አለ በየሰፈሩ ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻል ኢምፓወርድ መሆን አለባቸው ካፓሲቴትድ መሆን አለባቸው እያምናለሁ አቅም ይኖራቸው ሰላም አሌይኩም ራህመቱላሂ ወበረካቱ እንዴት ናቸው ቤተሰቦች ሰላም ናችሁ ሆይ ሰላማችሁ ብዝት ይበልልኝ እንደዚህ በቪዲዮ ሀልም እየና ኔ መምጣት ከጀመርን ትንሽ ቆየን ዘገየን። ዛሬ በአዲስ ነገር መተናል። እንሻላ ይሄ የምታዩት ነገር እናንተንም አስደስቷችሁ እኛንም ደግሞ የምታበረታቱን የሆን ዘንድ ተስፋ አደርጋለሁኝ። ከኢትዮጵያ የተለያዩ እቃዎች እያመጣለሁ ማለት ነው። የምናመጣቸውም እቃዎች ደግሞ ለእናንተ የሚጠቅሙ ለእናንተ የሚበጁ ናቸው። ምን ምን እንዳመጣሁኝ አብራችሁ ተከታተሉ። እንግዲህ ከአሁን በፊት ተናግሬያለሁ፣ የተለያዩ ዘይቶችን ከኢትዮጵያ እያመጣን መስራት እንደጀመርን ተናግሬያለሁኝ። የቡና ዘይቱ አልቆብኝ ነበረ። አሁን አልሐምድሊላህ መጥቷል ማለት ነው። እነዚህ እንደ ሻሂ ተፈልተው የሚጠጡ ናቸው። እኔ ሸክስዬን ቀልቤያቸው ነው እነዚህ ማለት ነው። ሌላው እዚህ ጋር ምን አለ? ንጹህ የአጉሎ ዘይት አለ። የአጉሎ ዘይት ለምን እንደሚጠቅም ከአሁን በፊት በተደጋጋሚ ቪዲዮ ለቅቄያለሁኝ። እንደገና ደግሞ እዚህ ንጹህ የነጭ እጣን ዘይት አለ። የነጭ እጣን ዘይት አረቦች አይታችሁ ከሆነ ሉባኑን ዘፍዝፈው አድረው ፊታቸውን ይቀባሉ፣ ልክ እንደ ማስክ። እንደዚህ እንደኔ ማሸብሸብ የጀመረን ፊትን እንዴት አድርጎ እንደሚያስተካክለው ማለት ነው። እንደገና ደግሞ የከርቤ አለ የከርቤ ዘይት አለ። የከርቤ ዘይት ማዳትን በደንብ አድርጎ ነው የሚያጠፋው ማለት ነው። አራት ዘይቶች አሉ አብረው ሆነው፣ አንድ ቀን አንዱን አንድ ቀን አንዱን እያደረግን እየተቀባል ፊታችንን የምናስተካክልበት የቡና ዘይት፣ የነጭ ጣን ዘይት፣ የከርቤ ዘይትና የአንዳንድ ስሙን አልያዝኩትም። እዚህ ጋር ሆና የለም። አላውቅም። እሱ ተጨምሮ ማለት ነው። ለፊታችን በጣም በጣም መድኃኒት ነው። ኬሚካል የለውም። ከኬሚካል ነፃ የሆኑ ዘይቶች ናቸው ማለት ነው። ንጹህ የጥቁር አዝሙድ ዘይት። እንግዲህ ስለ ጥቁር አዝሙድ ዘይት ምንም ምን ብዙ ማውራት አይጠበቅብኝም። ረሱል ሰለላሁ ዓለይሂ ወሰለም ከሞት በቀር ለሁሉም መድኃኒት ነው ብለዋል። ይሄ ፍሬሽ ሬሽ የሀገራችን ውስጥ ተመርቶ የሚመጣ ቪዲዮንም አስቀምጥላችኋለሁ የጥቁር አዝሙድ ዘይት አለ ማለት ነው። የተልባ ዘይት የተልባ ዘይት በጣም መድኃኒት ነው። በተለይ የጨጓራ ችግር ያለባችሁ እህቶቼ የተልባ ዘይትን ተጠቀሙ። እኔ ራሴ ጀርቢዋለሁኝ። በጣም ቆንጆ ነው ማለት ነው። ይሄ ደግሞ እግራችን፣ ተረከዛችን ሙኬቱ ምንጣፍ ምናምን ስንጥቅጥቅ ለሚያደርገው በሁለት ቀን ውስጥ ለውጥ የምታዩበት የተሰነጣጠቀ የተረገዝን እንትን የሚል ነው የሚያስተካክል ነው ማለት ነው። የጥቁር አዝሙድ ዘይት፣ ይሄም የጥቁር አዝሙድ ዘይት ነው። መጠኑ ነው የሚለያየው፣ በትልቅ እና በትንሽ አለ ማለት ነው። ያው ሂሳቡም ይለያል ማለት ነው። የንጹህ ያብሎ ዘይት ይሄም እሱ እንደዛ ነው። ኦኬ ጥቁር አዝሙድ እነዚህ ዘይቶች እንግዲህ ገብተዋል ማለት ነው። ሀባይቢ የምትፈልጉ እህቶች ኦኬ። እስቲከሩ ተልኮልኛል። አምራቷ ኢትዮጵያ ስለሆነች እየተላጠብኝ ነው ብዬ ስላት እስቲከሩን አብራ ልካልኛለች ማለት ነው። ይሄ እንግዲህ ለዘመድ የተላከ ነው። ምን እንደሆነ አላቅም። ተጠይቆ ይነገራል፣ ይነገራችኋል ማለት ነው። ቆስ ነው መስለኝ ኦኬ እነዚህ ዘይቶች እኛ ጋር ፊታችሁን ማሳመር የምትፈልጉ ያጉሎ ዘይት ለምን እንደሚጠቅም የጥቁር አዝሙድ ዘይት የጣኑ የከርቤው የቡናው ሁሉም ምን ምን እንደሚጠቅም እናስረዳችኋለን እነዚህ ዘይቶች መጥተዋል አልহামዱሊላ ብዙ ልጆች ከሪያድ አልበው ይልከላቸው ተጠቅመውበት በጣም ደስ የሚል ውጤት ነው ያዩት። እኔም ደግሞ ከርቤ እየተጠቀምኩ ነው። ለምን ውትዝ ላይ ነጥብ ነጥብ ነገር አለኝና የሄዳን ሊመጣል ያ ነጥብ ነገር አሁን ቀስ እያለ እየገፈፈ እየሄደ ነው ማለት ነው። ገብቷችኋል። ሌላው ምንድን ነው? ሙፋጅአው ደግሞ የቡና ቡና ልብስ የቡና ልብሶች ደግሞ ቢስሚላ አምጥተናል ማለት ነው። ጠቅጥቅ ነው ጠቅጥቅ እንግዲህ፣ ኢትዮጵያ ሲመጣ እንደዚህ ነው። በነገራችን ላይ እነዚህን እቃዎች ስናመጣ ከፍለን እንደምናመጣቸው ገዝተን ብቻ ሳይሆን ከፍለንም እንደምናመጣቸው እንዳት ዘነጉ ማለት ነው። ዋው ቡኒ ከለር ቡኒ ከለር ቡኒ ከለር በጣም ነው የሚያምረው። ጥረቱ ሰፋፊ ነው። ማግኖ የሚባለው ማግኖ ጥጥለው እኔ ወሬውን አበላሽቸው ችግር እንዳይፈጠር ማለት ነው። እውትላችሁ አሁን ይሄ ሲሰቀል ይስተካከላል ማለት ነው። እነዚህ ይሄው አዲስ ከኢትዮጵያ የገቡ ናቸው። መሻላ በጣም ብዙ ነው። ይሄው ሁሉ እንግዲህ አውጥቶ ማሳየቱ ቪዲዮው ይረዝማል እንጂ ሌላ ጥቅም የለውም። እያንዳንዱ እየቀረጽኩኝ እየቀረጽኩኝ ቪዲዮ እለቅላችኋለሁ ማለት ነው። የምትፈልጉ ውት ስፋቱ ነውት ውት መራ ሰፊ ነው። ኦኬ። ውት እነዚህ አሉ አሉ ብዬ ኦ ማሻላህ ይለያል። ታያለሽ፣ ይለያል። ታያለሽ ይልሽለት እንደሚያምርሽ ኦኬ፣ እንዴት እንደሚያምር። እት እት ኦኬ፣ እነዚህን አምጥተናል። እባካችሁን ቪዲዮዬን ላይክ ሼር በማድረግ ተባበሩ። ብዙ እህቶቼ እየተባበራችሁ ነው። አረ የሆነ ነገር አለ። በእናት ምንድነው፣ ስለት ገብቼ ላገኝ ሚስጥር ነው ወይስ ሚስጥር አይደለም? አዎ ይሄ ደግሞ እንትን ኑግ ኑግ እና ጤፍ ኢትዮጵያ ውስጥ ነው የሚመረተው። ከኢትዮጵያ ውጭ የለም። አጣር ስትሄዱ ለአረቦቹ በተለይ የመኔዎች ስጠይቋቸው ሀዳት ላጉፍለአርል ሀበሻ ነው የሚሉት ኢትዮጵያ ውስጥ ነው የሚገኘው። ከኢትዮጵያ እያመጣን ነው እንጂ እኛ የለንም ነው የሚሉት። እና ኑግ ጠልቤ ነበረ። ይሄንኑ ኑግ አዚዛ ለምን ጠለብሽው ብትሉኝ፣ እኔ ዛተር በጣም እወዳለሁ። አሁን ደግሞ ዛተር በብዛት ስበላ ጨው ስላለበት ዛተሩን በሌላ ነገር ልቀይረው ነው። ይሄንን ደግሞ እንዴት እንደምጠቀመው እነግራችኋለሁ ማለት ነው። በተለይ ኮሌስትሮል ላላችሁ እህቶች ከኑግ ከሰሊጥ ይሄ ደግሞ ምንድነው? አይን ጀመል ተደርጎ እንዴት አድርጋችሁ ለቁርስ ወይም ደግሞ እራት ቀለል ያለ ነገር ማዘጋጀት እንደምትችሉ ቪዲዮ እሰራላችኋለሁ ማለት ነው። ይሄ ነገር አንድ ኪሎ አይደለም፣ ለኔ ብቻ አይደለም የተላከው አምስት ኪሎ ነው እና ኑግ ጥሬውን የምትፈልጉ አለላችሁ ማለት ነው። እንግዲህ አዚዛ ቤት መታችሁ የማታገኙት ነገር በፍጹም በፍጹም በፍጹም ሁሉም ነገር ብኢዝኒላ ተዓላ አለ እንደገና ደግሞ ከጠለባችሁንም ጠለባችሁን እናመጣለን ከእዛ ውጭ ሸርሸፍ ስላለ ታየም ጠራሃዎች አሉ ዕጣኖች አሉ ብዙ ነገሮች አሉ ኢንሻአላህ እንደምትመጡና እንደምትገዙ ተስፋ እናደርጋለን እኛም ደግሞ በዋጋ አንጎዳችሁ ይም በሱቅ ዋረ ይሄ ሲያምር በሱቅ ዋጋ አይደለም የምንሰጣችሁ የምንሰጣችሁ እንደ ደንበኞች እንደ ጓደኞች አድርገን የማይጎዳ ዋጋ አያችሁት ሲያምር በጣም ነው የሚያማምረው መሻላ ተባረክ ረህማን እና ይሄ ነው ሀባይቢ ይሄን ቪዲዮ ሸር አድርጋችሁ ኮፒ ልንክ አድርጋችሁ አስሻ አስገብታችሁት ሰው አይቶት፣ ነግደን አትርፈን እኔና ሀሉሚ ሀብታም ካልሆን እናንተ ናችሁ ተጠያቂዎች። ሳህ ሀሉሚ፣ ሳህ ወለላ። ይሄ ነው። እናመሰግናለን ውድ ቤተሰቦቻችን።